እና ብርቄ እንደምትመለከቷቸው ሌናን ከጀርባ ሁና በዛብህ ሚስቶን ሲገርፍ አየች። ከዛ ሂዳ አነሳች ከወደቀችበት እንዶ የአርባ ቀን እድል ነው ትላለች። እባክህን መልስላቸው ከብቶቻቸውን ለምን የጋሽ ያስገድኝ ከብቶች የሰረቅከው ስትለው፣ አይ ምን አባሻ ገባሽ አንቺ ደግሞ ወል በልተሽ ውጠሽ ዝም እያልሽ ልጃ ወልጅብናት እያለ በዱላ በርዛብህ ብርቅዬን ይቀለጥ ማታ ላይ በዛ፣ አንተ እኮ እንዲሁ ለሁሉ ነገር ያልተመች፣ ለሚስትህ አትመች፣ ለማህበረሰቡ አትመች፣ ለአካባቢው ሰው አትመች። ምን አይነት ከርከሮ የመሰልክ ሰውዬነህ ማለት ነው። ያን ሰውዬ ይሻልሽ ነበር እንዲሁ። አንቺ እኮ ተናግረሻ፣ ለምን አንተ አላገባኝም ነበር አልሽው። እሱ በያመጣሽን እየታገኝሻለሁ አልሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ተመልካቾች እንደምን አላችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጎ የእኔ ውድ ቤተሰቦች ማለት ነው እንግዲህ ሌና በደህናው ጊዜ የቀረጸችው ቪዲዮ ለክፉ ቀን ሆናት ማለት ነው እና አረቂዋን ገልብጣ ገልብጣ የጋሻ ያሰገድ ከብቶችን ያሰርቃ ነበር። ነገር ግን ደግሞ ከዚህ በፊት የእሷ በርቅዬና ያ ሰውዬ ቆመው ሲያወሩ ቀረጻቸው ነበር እና ከዛ ይህን ከማወጣባችሁና ከብቶቹ የት እንዳሉ ትናገራላችሁ ትላቸዋለች። ከዛም ሰውየው ከብቶቹ የት እንዳሉ አመጣለሁ፣ ባካችሁን፣ ጉዴ እንዲያታጋልጡብኝ ይላል። እንግዲህ ይህ ነው በዛብህ የሚባለው ሚስቱን እየቀጠቀጠ የሚያሳድራት ማለት ነው። ይህ ሰውዬና ብርቅዬ በጣም ፍቅረኛሞች ናቸው። ይህ ሰውዬ በጣም ባለጌና እስስት፣ አስመሳይ ሰውዬ ነበረ። ነገር ግን አሁን ሊና ቪዲዮ ስለ ቀረጸቻቸው አፋቸውን አሰግተዋለች። ይህም ቢሆን ልጀልጀ እያለ ኪራን መጠጋጋት ጀመረ። ኪራም ደግሞ እኔ አይደለህኝም አንተ እለብህ ለምን እንደቀረብከኝ ለምን ልጅ እንደምትለኝ ገብቶኛል። ምክንያቱም እኔ ከአንተ ምንም ነገር የምፈልገው ነገር የለኝም። ቶሎ ብለህ የጋሽ አሰገድን ገብቶች ካልመለስክ ጉድህን እንደማወጣብህ እርግጠኛ ነኝ አለው። እሱም ተመልከቱት በጣም ደንግጡ። እንደዚሁ ሜዳ ለሜዳ እያካሄደው ነው ማለት ነው። ውድና የተከበራችሁ የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር እንግዲህ ይህ ሌባ ማለት ነው ምን እየሰራ ነው ወደሚለው ስንመለስ የኪያን ሀብል መለሰላት። ወንድምሽም ጨምር ነኝ የእናትሽም ማስታወሻ ሳይሆን የወንድምሽም ነው ብሎ ወንድምነቱን ካልተቀበልሽው ችግር የለውም ይላታ ወንድምነት እንዴት አልቀበልም ትለዋለች። እህቱን እህቱን ተወት ተወት አደረገ እና ሰኒን ለመጉዳት እያሰበ ነው። ሰኒ ደግሞ ብልጥ ሴት ናት። ምን እንደሆነ ሰውየውን እያየችው፣ እያጠናችው ነው። ግን ደግሞ እሱ ሰኒን ለመግደል እና ሰኒ ለማጥፋት እየሄደ ነው። ምክንያቱም ፕላኑ እሷ ጋር ሊሆን ይችላል፣ የቤቱ ካርታ እሷ ጋር ሊሆን ይችላል ብሎ እያሰበ ነው ማለት ነው። ኪያ በጣም ደስ ብሏት ሀብሏ በመገኘቷ እሷ አገኘልኝ እያለ ታወራታለች። እሷም ግራ ገብቷታል። ይሄ ልጅ ሰኒን እየተከታተሏት እና ሰኒ ቤት እየሄዱ ብቻዋን እንደምትኖር ማጣርቶ ነገረው። ደግሞም ደግሞ ምንም ነገር ካረገች እንደሚገላን ነገረው። አይ አንገላትም፣ ለምን ነው ምንገላት? ይለዋል መግመቷ አይቀርም። አርፋ ካልተቀመጠ ይችለዋል። ይሄ ደግሞ አረተው እንደዚህ አትበል ይላል። መሩና ናሆሚ እንግዲህ እንደምትመለክቷቸው ጠፍተው ከርመ ነበረ። አሁን ላይ ግን አብረው ናቸው። ናሆሚ ትንሽ ከስቷል። ምን ሆኖ ነው የምርመሩ? እርጉሱና ሃሳቡ ነው እንዲያከሰው ናሆሚ ናሆሚ ትንሽ በስቆልቆል ያለ ይመስላል። አሞከረም እንዲህ ሰዎች ተመልካቾች፣ እስኪ ሁላችሁ ማስተያየት አምጡ ማለት ነው። ውድና የተከበሯችሁ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ ቤተሰብ እንድትሆኑ በሙሉ አክብሮት እንጠይቃለን። መሩ እንግዲህ የእውነት ም እርጉዝ መሰለኝ የሆነች ይመስላል። ፊቷ እንግዲህ ደከምከም ምናምን እያለ ነው ማለት ነው። ውድና የተከበሯችሁ የሰአድ ዩቲብ ቻናል ቤተሰቦች ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ እንዲትሆኑ በአክብሮት እንጠይቃችኋለን። ሰላም ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ ይሆንልን። ኢትዮጵያ በጣም ችግሯ በስቷል፣ በጣም መቀኛዋ በስቷል። ሆኖም ደግሞ ሰላሙ እንድመለስልን ከጸሎት እና ከዱዓ ውጭ ሌላ የምናደርገው ነገር የለንም ማለት ነው። ውድና እየተከበራችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ከጎን የሆናችሁ በርቺ ያላችሁ ለምታበረታቱኝ ተመልካቾቻችን ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። እንግዲህ መሩና ናሆሚ ስለምን እያወሩ ነው? ወደሚለው የሚለው ምግብ እንብላ እያላት ነው። አይ ሰኒ ከብዛኛ ሊ ናሆሚ፣ አንተ ብላ እኔ አልበላም ትለዋለሽ ማለት ነው። ከዛ እሷ ልታቀርበው ኩሽና ገባች። ውድ ቤተሰቦቼ፣ ሰሞኑን በጣም እየጠፋሁ ነው። እኔም እየደበረኝ ነው ዩቱብ ለመስራት ማለት ነው። እይታ የለም ቀዝቅዟል። ተው ተው ተው፣ አበራታቱን ግድላችሁም። እና ብዙ ብዙ የሚወዱኝ ቤተሰቦች እንዳሉ በዚሁ አጋጣሚ አምስት ሺ አስገቡኝ። ግማሽ ነው የቀረው አምስት ሺ ለመግባት ማለት ነው። ግማሽ ነው የቀረኝ። ግማሽን ደግሞ አምስት ሺ እንድታስገቡኝ በአክብሮት ተጠይቃለሁ ማለት ነው። ሰብስክራይቡን። ብርቅዬ፣ እንግዲህ ጉድ ሆናለኝ እዚህ ጋር ሊና ደረሰችባቸው። ብርቅዬና ሰውዬው እንደው እንደው እንደው አስፈራራቻቸው። አሁን የጋሽ አሰገድ ከብቶች የት እንዳሉ ይገኛሉ ማለት ነው። ምክንያቱም ለራሱ ሲል ያመጣቸዋል። ምክንያቱም እሱ ለራሱ ስለሚፈራ ማለት ነው። ይሄ ደግሞ ሌባ፣ እንደው እንደው ምን አይነቱ ሰው ነው ይሄ ደግሞ? ረድልክና ውህታችሁ ወንድማችሁን ቢላቸው ልቅ የተወሰነ ሊሰጡት ይችል ነበር ከአባታቸው ገንዘብ። ነገር ግን ዳር ዳር እየሄደ የሆነ ነገር ቢፈጠር በጣም አሳፋሪ ስራ ነው። እዚህ ጋር ሀብሉን እንግዲህ እሷ እያለቀሰ የሰፈልገው የነበረውን ሀብል ተቀብሎ አምጥቶ እያረገላት ይገኛል። እራት፣ ምርጥ ራት ጋብዛለሁ ትለዋለች። ጉድና እየተከበራችሁ ቤተሰቦቻችን፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ኪያ እስኪ ዋት ጽድት ያለች እኮ ቆንጆ ና ኪያ ማለት ማለት ነው። እና እንደዚሁም ሆና እርጋታዋ ማለት ነው በጣም ነው ደስ የምትለው ሴት ልጅ መልከኛ ሆና እርጋታ ሲኖራት የባስ ውበቷ ይጨምራል ማለት ነው። ተመልካቾቻችን ሰብስክራይባችሁን እፈልጋለሁ። ላይክ ሼር እያደረጋችሁ ከጎኒ ሁናችሁ እንዲታበረታቱኝ በአክብሮ ትጠይቃለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለኢትዮጵያ ሀገራችን ያርግ። ልማት ነው ቤተሰቦቼ ወዳችኋለሁ። አክብራችኋለሁ ሁሉንም